በመዝሙር መጽሐፋችን ላይ ወንድማችን ዳዊት የአሳፍ ልጅ መዝሙር ይላልና፣ የአሳፍ ልጅ መዝሙር ላይ በጣም በጣም አስገራሚ አንድ ቃል እናያለን። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው፣ በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ ይላል። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል መታመኛ እግዚአብሔር ነው ይላል። ይሄንን መዝሙር የተዘመረበትን ሙሉ የመጽሐፉን የምዕራፉን የምዕራፉን አውድ ስንመለከት ስለ ኃጢአተኞች፣ ስለ አመፀኞች፣ ስለ ክፉ ሰዎች እነሱን በማየት ልቤ ቀና ክፎች አመፀኞች የተባሉ ሰዎች ተከናውኖላቸው ስር ሰደው ፍሬ አፍርተው ውጤት አምጥተው በማየቴ በነሱ ልቤ ቀና። እግዚአብሔር የለህም ወይ እግዚአብሔር አትመለከትም ወይ የሚል አይነት እንዴት ክፎች ይቀናላቸዋል፣ ይከናወንላቸዋል አሉይን እና እኔም በከንቱ ራሴን አጸደቁ ይላል፣ እጆቼንም በጽህና በከንቱ ጠበቁ ይላል። ማለት ራስን ማጽደቅ እጆችን ከክፋት ከአመፅ መጠበቅ ከንቱ ነው፣ ዋጋ የለውም፣ ምንም አይነት ብድራትም አያመጣም ብዬ አልው ይልና ግን ወደ ታች ወረድ ሲል ወደ እግዚአብሔር መቅደስ እስክ ገባ ድረስ ይላል ፍጻሜያቸውን እስካስተውል ድረስ ይላል። እስከ ምዕራፍ 16 መታችሁ ክፍሉን ስታዩት እጄን በከንቱን ያጸደቁት ኃጢአተኞች ተከናውኖላቸው መልካም ሆኖላቸው ፍሬ አፍርተው ስር ሰደው ማንም ሊያቆማቸው የማይችል ሆነው እያለ ይናገርና ከዛ ግን ይሄንን ያልኩት በከንቱ ነው፣ ራሴን ያጸደቅኩት ራሴን የጠበቅኩት ያልኩት ነገርን ሁሉ ግን ለማቆም የቻልኩት ወደ እግዚአብሔር መቅደስ እስክገባ ፍጻሜዎችን እስካስተውል ድረስ ይላል። ልክ ወደ እግዚአብሔር መቅደስ ሲገባ አንድ ነገር ተመለከተ። የኃጢአተኞችን ፍጻሜ የኃጢአተኞችን የተጠበቀላቸውን ፍርድ የኃጢአተኞችን የተጠበቀላቸውን የነገ ፍጻሜ ተመለከተ። ይሄን ሲመለከት ይሄንን ሲያይ ቀድሞ የነበረውን አመፀኞች ብቻ ናቸው ከፍ የሚሉት ጽድቅን መጠበቅ በቅድስና መኖር ምን ዋጋ አለው ይል የነበረውን እሳቤውን ቀይሮ እናያለን። ወዳጆቼ ወደ እግዚአብሔር መቅደስ፣ ወደ እግዚአብሔር ሀሎት፣ ወደ እግዚአብሔር ፈቃድ፣ ወደ እግዚአብሔር የልብ ሀሳብ ስንጠጋ ብቻ ነው አንዳንድ ጊዜ በዙሪያችን ያሉ አመፀኞች ክፎች፣ ኃይላቸው በርትቶ ጉልበታቸው ጠንክሮ ትስስራቸው ሰፍቶ ስናይ እነኚህንማ ማን ይፈርድባቸዋል? እነኚህንማ ማን ክንዱን ይዘረጋባቸዋል? ብለን በሕይወት ተስፋ ልንቆርጥ እንችላለን። ነገር ግን ይሄ ሁሉ የሚሆንበት የህይወት መጨረሻ አለ። ዳዊት እንዳለ ወደ መቅደስ ስገባ ያንተ ሀሳብ፣ ያንተ ፈቃድ፣ ያንተ ለነሱ ያለ የነገ እሳቤ ምን እንደሆነ እስካይ ድረስ ነበር ይሄንን ያልኩት ብሎ ይናገራልና። እንደዚህ አይነት ወቅቱ ስንገባ በዙሪያችን ያሉ ነገሮች ተስፋ በሚያስቆርጡን ጊዜ፣ በዙሪያችን ያሉ ነገሮች የኛን የጽድቅና የቅድስናን ህይወት ዋጋ ቢስ አድርገው በሚያሳዩን ጊዜ ፍሬ እንዳላፈራን ውጤት እንዳላመጣን እንደተጣለን እንደተገፋን ለነገ ምንም ተስፋ እንደሌለን በነገሩን ጊዜ ከነገሩ ጋር መሟገት ሳይሆን አለብን ወደ እግዚአብሔር መቅደስ መግባት፣ ወደ ፈቃዱ ወደ ሀሳቡ። አንተ ምን ትላለ ጌታ ሆይ ስለ እነዚህ አመፀኞች፣ ኃጢአተኞች፣ ክፎች? መበርታት መጽናት፣ ደግሞ በጽድቅና በእውነት የሚሄዱ ሰዎች አንዳች የሌላቸው ሆነው ተገፍተው ባዶ ሆነው ፍሬ የሌላቸው መስለው ሲቀመጡ ምን ትላለ ብሎ ወደ እግዚአብሔር መግባት ከእግዚአብሔር የነገን ፍጻሜ ለማየት አቅም ይሆናል። ስለዚህ ወደ እግዚአብሔር መቅደስ ገብቶ ካየ በኋላ የልቤ አምላክ ሆይ ልቤና ስጋ ያለቀ እግዚአብሔር ግን ለዘላለም እድል ፈንታይ ነው እያለ ደግሞ እግዚአብሔር እንዴት ለጻድቁ ሪወርድ እንደሚያደርግለት ለኃጢአተኛው ደግሞ እንዴት እንደሚፈርድለት ከገባው በኋላ እነሆ ከአንተ የሚርቁ ይጠፋሉና አለ። ለካ የነኚህ ሰዎች መጨረሻ እሱ እንዳየው አይደለም። መለምለም፣ ማፍራት፣ ከፍ ማለት አይደለም። ከአንተ ርቀዋልን። አመፅ፣ ትዕቢት፣ ክፋት፣ ጨለማን የሚያደርግ ከእግዚአብሔር የራቀ ነው። ዛሬ ምን ያህል ውጤት ያለው ቢመስል ከእግዚአብሔር የራቀው ህይወት ነው። ስለዚህ እንደነኚህ አይነት ሰዎች ይጠፋሉ። ከአንተ ርቀው የሚያመነዝሩትን ሁሉ አጠፋሃቸው ይላል። ስለዚህ በመቅደሱ ሆኖ ሲያይ መጥፋት እንደተወሰነላቸው መወገድ እንደተወሰነላቸው አየ። ከዛ ለራሱ እንዲህ አለ ለእኔ ግን አለ ወደ እግዚአብሔር መቅረብ ይሻለኛል። ክብር ለኢየሱስ ይሁን። ስለዚህ በኃጢአተኛ መቅናትና እስከ መቼ የሚል ሳይሆን ለካ የሆነ ቀን ጥፋት ተጠብቆላቸዋል ርቀውታልና። ስለዚህ ኃጢአተኞች መምህራኖቻችን መሆን የለባቸው ትዕቢተኞች ምሳሌዎቻችን መሆን የለባቸውም። ይኸው ታዲያ እገሌ እንዲሆነ እገሌ እንደዚህ መጣ ምን ተፈጠረበት ብለን ምሳሌ አድርገን መንገዳቸውን ልንከተል አይገባም። ምክንያቱ የቀን ጉዳይ እንጂ እያንዳንዱ ከእግዚአብሔር የሚርቅ ሕይወት ፍርድና ጥፋት ተወስኖበታል። ስለዚህ እኛ ምን እንሆን ዲስከሬጅ ከመሆን ወጥተን ወደ እግዚአብሔር መቅረብ ይሻለኛል። ኢየሱስ ጌታ ነው። ለምንድነው ወደ እግዚአብሔር የምንቀርበው? እግዚአብሔር ለራቁት እንጂ ለቀረቡት መልካምነቱን በጊዜው ውስጥ ይመልሳል። መታመኛዬ እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ ይላል። ክብር ለኢየሱስ ሲሉ። ስለዚህ ወደ እግዚአብሔር የቀረበ ሰው የእግዚአብሔርን ምስጋና የሚያወራበት ለጽኦን ልጆች እግዚአብሔር ጎበኘኝ፣ እግዚአብሔር ሪወርድ አደረገኝ፣ እግዚአብሔር ብድራት ሆነኝ፣ እግዚአብሔር ሽልማት ሆነኝ፣ እግዚአብሔር ክብር ሆነኝ፣ እግዚአብሔር ጎበኘኝ ደግሞ የሚባልበት ጊዜ አለ። ስለዚህ ለአንድ ሰው እንደዚህ ላለሁ በኃጢአተኞች መከናወንና ማፍራት ዙሪያ ዙሪያሽ ተሞልቶ ያለ ሰዎች ከዚህ የተነሳ ምንድን ነው የጽድቅ ዋጋ? ምንድን ነው የቅድስና ዋጋ? ብላችሁ ልባችሁ እንደዚህ አይነት ነገር ውስጥ ለገባ ሰዎች ወደ መቅደሱ ግቡ። እግዚአብሔር የነሱንም የጽድቅንም ፍጻሜ ያሳያችኋል። ወደ እግዚአብሔር ቅረቡ። በጽዮን በሮች ምስጋናውን የምትናገሩበት ወራት ይደርሳል። ለእኔ ለናንተ ወደ እግዚአብሔር መቅረብ ይሻለናል። እወዳችኋለሁ፣ ብድራት ከእግዚአብሔር ዘንድ አላችሁና